ሰላም አለይኩም ወራህመቱላሂ ወበረካቱ ብድና የተከበራችሁ የቻናሊ ተከታታዮች፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ አልሐምዱሊላህ። እና ሰሞኑን ትንሽ ስላመመኝ ጠፍቻለሁ ከቻናሌ ምናምን። ኦርደራችሁንም ያው ቶሎ ቶሎ እየሰራው አይደለም። እና ትንሽ ስላመመኝ ያው ስለተኛሁ ማስተናገድም አልቻልኩም። ያዘዛችሁኝ እህቶቼ ብዙዎቻችሁ ተረታችሁኛል። ይቅርታ አድርጉልኝ። ከዚህ በኋላ ኢንሻአላህ። ትእዛዛችሁንም ቶሎ ቶሎ እንትን ለማለት እሞክራለሁ። እንዴት ናችሁ? ደህና ናችሁ ወይ? ቻናሌም ቀዝቅዟል። በሩሴል ላይ ሰብስክራይብ እያደረጋችሁ አበረታትኝ እህቶች። ዛሬ ካቤ የምልከውን አልባሳት አሳያችኋለሁ። ተከታተሉኝ። መጀመርላችሁ ከዚህ ሽቶ ነው የወንድ ሽቶ ጠርሙሱ ምዩት፣ አንድ ሺህ ብር ነው። ካሉ ሽቶዎች መርጬ ያረኩት ሽቶ ነው ማለት ነው። ከለሩም ያምራል። እና ይሄ ሽቶ መያዣ ነው። አሁን በዚህ ካርቶን ከትቼ በዚህ ሳረገው እንዴት እንደሚያምር፣ ማንጠልጠያ የራሱ አላት ማለት ነው። ይሄ ነው ሽቶ ማለት ነው። ሌላው ደግሞ ይሄ የምታዩት ሰዓት ነው። ይሄ ሰዓት ለሶስተኛ ጊዜ ስገዛ ነው። ለሰው አንዱ ያልቀረዝኩት በቡኒ ያው ለሚላኩት ነው ከፓወር ባንክ ጋር። በነገራችን ላይ ፓወር ባንክ የምትፈልጉ ከሁለት ሺህ አምስት መቶ ጀምሮ እስከ 9000 ብር ኦሪጂናል የሆነ ፓወር ባንክ አለ ማለት ነው። የምትፈልጉ ከሆነ እዚህም አለ ልላችሁ ፈልጌ ነው። ይሄ ሻሽ 3000 ብር ነው። ይኸውት ትልቅም አይደለም ትንሽም አይደለም፣ ቀለል ያለ ለወንዶች የማይከብድ ነው ማለት ነው። እዩት ያው ዝቅ ያለሁ መሰለኝ፣ ሮሌክስ የሚለው ነው። በባለፈው እንዳያችሁት እንትን ያልኩት ማለት ነው። ሮሌክስ ሶስት ሺህ ብር ነው፣ እስከ ሁለት ሺህ ጀምሮ አለ። ያው እንደ ጥራቱ ዋጋው ይጨምራል። የሶስት ሺህ ብር ይሄ፣ አንድ ሺህ ብር ማለት ነው። ሌላው ይሄ የምታወጥ ጥምጣም ነው። ይሄው የሳውዲው ነው ምልክቱ ማለት ነው። ረዥም ነው የዋጥፌው ነው የሚቀርጽልኝ ስለሌለ እንትን ለማለት ለመነጠል በሁለት እጄ እየነጠልኩ ለማሳየት ስለማይመች ነው። ይሄ አንድ ሺህ ብር ነው ማለት ነው። ሌላው ደግሞ ይሄ የምታዩት የሶላት ሰጃዳ ነው። እንደውም ከሽቶ አጋማች ነው ይመሳሰላል፣ አጋጣሚ ሆኖ ማለት ነው። ብዙ ጊዜ ከአባ ያለበትን እንዳገዢ ብላችሁኛል። ይሄው ዘጠኝ መቶ ብር ማለት ነው። ሌላው ይሄ ሲሊፐር ነው። በባለፈው ቪዲዮ የሰራው ሲሊፐር አይነት ሰላሳ ዘጠኝ ቁጥር ጠፍቶ ይሄን ገዛሁት ማለት ነው። ይኸው እንደምታወት ይሄ ሰላሳ ዘጠኝ ቁጥር ነው። ዋጋው ሺህ አንድ መቶ ነው። ኳሊቲ ነው። ያው ውስጡን ስታዩት የጎማ ጫማ የድሮ ይመስላል። ግን ከለሩ ጥቁር ስለሆነ ነው እንጂ አይደለም ጥራት አለው። ያው እንደ ባለፈው ጫማ ባይሆንም ደህና ነው። ይሄ ሺ አንድ መቶ ብር ነው የባለፈው ሺ ሰባት ነው። ያኛው ቁጥር ስለጠፋ ነው ማለት ነው። ሰአቴቱን ደግሞ በዚህ ነው የምጠቀልላት በፕላስተር አድርጌ አሽጌ ነው የምሰጠው። ያው ለማሳየት ፈትቸው ነው ማለት ነው። ሌላው ይሄ የምታዩት ለሰባት አመት የሚሆን ስታፍረላ ለአስራ አንድ አመት ልጅ የሚሆን ሙሉ ጅልባብ ነው ከራስ ስተግሯ እስተግሯ ማለት ነው። ቡኒ ነው ትንሽ ደመቅ ሊልባችሁ ይችላል በካሜራ። ያው በሁለት እጄ ማሳየት ስለማልችል ሰቅየው ነው እንጂ ከራስ ጀምሮ ነው የሚለበሰው። ይኸው ይኸውት ይሄ ዘጠኝ መቶ ብር ነው፣ የአስራ አንድ አመት ልጅ ጅልባብ ከራስ እስከ ግር ማለት ነው። ሌላው ይሄ የምታዩት ጀለብያ ነው። እንደምታዩት ከላይ ኮሌት አለው ነጭ ልብስ አልመክርም። ለገጠር ግን የሆነልኝ ካላችሁ እገዛለሁ፣ እንደ ምርጫችሁ ማለት ነው። ይኸው ኮሌታው፣ ይኸው ይሄ ይሄ አለው፣ ይሄ እንትን አለው፣ ይኸው ኪስ አለው። እስክሪብቶ ሻጠ ማድረጊያ ማለት ነው። ይኸው በዚህም ኪስ አለው፣ በዛኛውም ኪስ አለው ማለት ነው። ደብል ኪስ ነው ያለው በዚህም በዚህም ማለት ነው። እጁ ይሄ ነው። እንደ አረቦቹ ግን ይሄ እጁ ላይ አንገቱ ላይ እንዳለው ጠቅም የሚደረገው የለውም። የሆነም ግን ቆንጆ ነው። ሌላ ምንም የሚጎደለው ነገር የለም። ያው እንደሚጨማተረው ሲያመጡት ከልብስ ጋር ምናምን ጭምቅምቅ ስለሚል ነው። ይሄ እስክሪብቶ ቢከትበት አንዳንድ ነገር ቢከትበት እዩት። ጌጥ ራሱ አለው ማለት ነው። ያው 54 በ20 ነው ያደረኩለት የ26 አመት ልጅ ስለሆነ 54 በ20 ነው የሚሆነው አለኝ ሻጩ ማለት ነው እድሜውን ስነግረው እና ይሄን ይመስላል። ሌላው ይሄ የምታዩት ማር ነው። በጣም ሙልት ስላላለ ነው በደንብ ለማይታያችሁ። ይሄን ማር ለሶስተኛ ጊዜ ስገዛ ነው። መጀመሪያ ያልሰራው ቪዲዮ ለሚበር የላኩ ሶስት ኪሎ ገዝቻለሁ። ከዛ በቪዲዮ የሰራሁላችሁ ሁለት ኪሎ ሀዊ ልክ ያለው። ይሄ ደግሞ ለሶስተኛ ጊዜ ካቢ ምሄድ ነው ማለት ነው እና ስኳር ምናምን ቢኖረው እኔ ተጠያቂ ነኝ። ምክንያቱም ከምትታወሰው ሰው ነው እየገዛ ያለሁት ስኳር ቢኖረው እኔን ትጠይቃላችሁ፣ እኔ ደግሞ እሷን እጠይቃለሁ ማለት ነው። ሁለት ኪሎ ነው። ሁለት ሺ አምስት መቶ ብር ኪሎ አንድ ሺ ሁለት መቶ አምሳ ማለት ነው። ንጹሕ ማር ነው። ቆንጆ ማር ነው። እችንቃ ደግሞ የገዛኋት ሰባ ብር ነው ማለት ነው። ቃይቱን እንደምታዋት እና ወደህቶቼ የዛሬዋ አስቤዛ ካቢ ምልከው ይሄን ይመስላል አልባሳት እና ማር ምናምን ማለት ነው እና በጣም ይቅርታ የኔ ውደቶች፣ ያዘዛችሁ ልጆች ትንሽ ዘግይቼባችኋለሁ። እንሻላ ከዛሬ ጀምሮ ኦርደራችሁን ቪዲዮ እየሰራሁም ለመላክ ሞክራለሁኝ። አንድ ሶስት የትራስ ልብስ ያዘዛችሁኝ ልጆች አላችሁ፣ የእናንተንም ቪዲዮ እያረኩኝ እንሻላ ለቤተሰቦቻችሁ ልካለሁ። ትንሽ ስላመመኝ ነው ሰሞኑን ቪዲዮ አልለቀኩኝ፣ ብዙም ቴክስት ላይም አልነበርኩም ምክንያቱም በጠራራ ስንቀለቀል ምች መቶኝ ማለት ነው እና ከባድ ነው እና ይሄን ይመስላል። የኔ ውድ እህቶች ቻናሌም ትንሽ ቀዘቀዘች። መጀመሪያ ተፋፈማ ነበር፣ አሁን ግን ቀዘቀዘች። እኔም ስጠፋ ማለት ነው እና እስቲ ደግሞ እንደገና እንሷት እንደ መጀመሪያው። ደግሞ አይዞሽ አይዞሽ እንዳላችሁኝ እኛው ሰብስክራይቧንም ምናምኗንም ሼሯንም ላይኳንም እስቲ በርታ በርታ በሉባት የኔ ውድ እህቶች አብሽሩ፣ ጠንክሩ፣ በርቱ። አላህ ደግሞ በሰላም ከሚፈቱ ያድርገን። የኔ ውድ እህቶች የዛሬው ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ወሰላም አለይኩም ወረህመቱላሂ ወበረካቱሁ